ህዝባዊ ወያኔ ሀርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ አውጥቷል። ቦርዱ በመግለጫውም ህወሓት በአመፃ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን አስታውሷል። ህወሓት እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም፣ ፓርቲው ግን በህግ የተጣለበትን ግዴታ አልፈጸመም ብሏል። ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ

ሀገር አቀፍ የተቀናጀ የኩፍኝ ክትባት ዘመቻ ተጀመረ። ዘመቻው ከአምስት ዓመት በታች ክትባት ላልጀመሩና ጀምረው ላቋረጡ ህጻናት እየተሰጠ ሲሆን ለተከታታይ አስር ቀናት በሁሉም ክልሎች ይሰጣል ተብሏል። በዚህም ከ17.5 ሚሊዮን በላይ ህጻናትን ተደራሽ ለማድረግ መታቀዱም ተገልጿል። የዘመቻው ዋነኛ ዓላማም የእናቶችና ህጻናትን ሞት መቀነስ ሲሆን፣ የዘመቻው ግብ እንዲሳካ ባለድርሻ አካላት በቅንጅት እንዲረባረቡም ጥሪ ቀርበዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቲዎስ ከጅቡቲ ያቻቸው አምባሳደር አብዱልቃድር ሁሴን ጋር ተወያዩ። ሚኒስትሮቹ በጅቡቲ ከሚገኙ የኢትዮጵያውያን ዜጎች ጋር በተያያዘ በሀገራቱ መካከል ያለውን ትራንስፖርት ኮሪደር ከማሳለጥ አኳያ የዲኪል ጋላፊ መንገድ ስራ በሚፋጠንበት አግባብ ዙሪያና ግንኙነታቸውን ማጠናከር በሚችሉበት ጉዳዮች ላይ መክረዋል። ሁለቱ ሚኒስትሮች ኢጋድን ማጠናከር ላይም ተባብሮ ለመስራት መስማማታቸውም ተገልጿል።